እንደ ካሌብ ያሳዘነኝ ሰው የለም። በሚወዳት ልጅና በእህቱ መሀል እንግዲህ ከባድ ጸብ ተፈጥሯል። ምን መወሰን እንዳለበት ግራ ገብቶታል። ሁለቱም በጣም እየተቆጡ ሁለቱም እየተጨቃጨቁ እየተከራከሩ ይገኛሉ። ወደ እህቱ ይሂድ ወይስ ደግሞ ወደ ኤደን ኤደንም ለነገሩ ልትረዳው አልቻለችም በስተመጨረሻ መጨረሻም እንግዲህ በጣም ተጨቃጭቀው በጣም ያልሆኑ ቃላቶችን ተወራውረው እንግዲህ ኤደን ሁሉንም ነገር ጥላ ሄዳለች ማለት ነው ከፈለክ የፈለክ መሆን ትችላለህ ወንድምሽን ሰብስቢ ወንድምሽን ያ ከዚህ በላይ ምንም ማደርገው ነገር የለም የራሴን ኑሮ ነው መኖር የምፈልገው የራሴን ህይወት ነው መኖር የምፈልገው እኔን ተይኝ ክብሬን ዝቅ አታድርጊብኝ በክብሬ አትምጭብኝ እያለች ትገኛለች ኤደን በዚህ መሃል እንግዲህ እየተጎዳ ያለው እያለቀሰ ያለው እየተጨናነቀ ያለው በጣም በሚያ ሳዝን ሁኔታ ካሌብ ነው ማለት ነው። ስላፈቀረ እንግዲህ ይሄ ሁሉ ዋጋ እየከፈለ ነው የሚገኙ። ስላፈቀራ ስለወደዳት እንግዲህ መልሱን እያያችሁ ነው የምትገኙት። ሰላማችሁ ይብዛ። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። ስትጨርሱ ደግሞ ሰብስክራይብ አድርጋችሁ ኮሜንት ጽፋችሁ እንድታስቀምጡልኝ በአክብሮት እጠይቃለሁኝ። እንግዲህ ኤደን እና ካሌብ ሰሞኑን እንግዲህ ከኤፍሬም ጋር ቁርጡ ካወቀች በኋላ ወይም ደግሞ ለእሷ እንደማይሆናት አብረው እንደማይቀጥሉ ስታቅ እንደማይወዳት እንደማያፈቅራት ስታቅ እንግዲህ ወደ ራሷ ተመልሳለች። ብዙ ሰዎችም ወቅሰዋታል። በቀይራሽን ኑሮ ኑሪ፣ የሚወድሽን ሰው እይ፣ አጠገብሽ ያለውን ሰው ተመልከች፣ ሌላን ሰው አሻግርሽ አትይ በማለት እንግዲህ ሁላችንም ተቆጥታናት ወደ ራሷ እንድትመለስ ብለናታል ማለት ነውና፣ እሷ ከኤፍሬም ጋር ካልሆንኩኝ ሞቼ ይገኛለሁ። እንደዚህማ ተጫውቶብኝ ቀልዶብኝ አይሄድም፣ በፍቅሬ አይቀልድም። ስለዚህ እኔን መረዳት አለበት መቀጠል አለበት ከኔ ጋር መሆን አለበት ብላ ነበር። በስተ መጨረሻም እንግዲህ በቤዛ እንደተሸነፈች ኤፍሬም ለቤዛ እንጂ ለእሷ ምንም አይነት ስሜት የፍቅር ስሜት እንደሌለው ስታውቅ እንግዲህ ተመልሳለች ማለት ነው ይህንንም እንደተመለሰች ወይም ደግሞ ይህን ነገር እንደተወችው ለቤዛ እንደተወችላት ቶሎ ብላ የመጣችው ወደ ካሌብ ነው። አጠገብ ያለው ካሌብ ነው፣ የሚወዳት ካሌብ ነው፣ ቦታ የሰጣት ካሌብ ነው፣ የሚያዳምጣት ካሌብ ነው። በተከፋች ጊዜ፣ ባዘነች፣ በደስቷ ጊዜ አብሯት ያለው ካሌብ ነው። የምታለቅሰው መጣ ከካሌብ ላይ ነው። ስለዚህ ይሄ ልጅ ደግሞ ባልታወቀ መንገድ እንግዲህ ያፈቅራታል። አብሮ ጓደኛ ማቾች ናቸው፣ ለብዙ አመታት፣ ለረዥም አመት አፍቅሯታል ግን፣ ፍቅሩን አልተናገረም። ምክንያቱም እሷ ሌላ ሰው ሌላ ሰው እያለች ስላለ ማለት ነው፣ እና ይህን ነገር መናገር አልቻለም። ቢናገር የምትረዳው አልመሰለውም። በዛ ላይ ደግሞ ጥላው ብጥላኝ ብትሄደስ ይህን ነገር እንደምወዳት እንደማፈቅራት ብነግራት ብትሸሸኝስ የሚል አይነት ስሜት ውስጥ ኖ ነበረ። ልንገራት አልንገራት በሚል ሁኔታ ውስጥ ኖ ነው እንግዲህ እስከ ዛሬ ፍቅሩን አምቆ ይዞ የነበረው ማለት ነው። አሁን ላይ ግን ሰዓቱና ቀኑ ደረሰና እንደሚወዳት ለእሷ ቦታ እንዳለው በቃ ኤፍሬም የማይሆናት ሰው እንደሆነ ኤፍሬምን ተታ እሱን እንድታይ ነው ያደረገው። እና ኤደንም እንግዲህ ይህንን እየሞከረች ነበር፣ ከሱ ጋር ለመሆን እየሞከረች ነበረ። ወይም ደግሞ ከሱ ጋር ጥሩ ጊዜያትን እያሳለፈች የሚላትን ለመስማት ማለት ማለቴ አንዳንዴ በኤፍሬም ዙሪያ እራሱ ተይ የማይሆንሽን ነገር አታድርጊ፣ ይሄ አይጠቅምሽም፣ ይሄ እንትን አይልሽም ብሎ ሀሳብ አስተያየት ሲሰጣት አያገባም ብላ ተሰድበው ነበር። ኤፍሬም ጥሏት ከሄደ በኋላ ከኤፍሬም ጋር መሆን እንደማትችል ካወቀች በኋላ ግን አሁን ካሌብን እየሰማቸው እየተረዳቸው ጥሩ ጊዜ እያሳለፉ ይገኛሉ። እና በድንገት እንግዲህ እህትዮዋ ጠርታት ታውቃለች። ሲጀመር ቪዲዮን ትከታተላለች። ኤፍሬም እንደምትወደው ታውቃለች። ለኤፍሬም ስሜት እንዳላት ታውቃለች። ካሌብም እንደሚወዳት ታውቃለች። ስለዚህ ይህን ነገር ማጣራት ስለፈለገች እንግዲህ ኤደንን ጠይቃት እንግዲህ ሩጣ ወጣ ይሄዳለች። ከዛ በኋላ እንዴት እንደዚህ ትንቀናለሽ ለወንድሜ ከወንድሜ ወይ ራቂ ወይ ቅረቢ፣ ወይ ደግሞ አብረሽው ሁኝ ወይ በቃ አገር ጥለሽ ጥፊ እያለቻት ነበር። በጣም የሚያስጠላ ስድብ ሰድባት በጥፊ ሁሉ ተማትታ ነው የሄደችውና ኤደን ደግሞ ክብሬ ተነክቷል ነው የምትለው። በቃ ካሌብን ከፈለግሽ ይዘሽው ሂድ፣ ወንድምሽን ሰብስቤልኝ፣ እኔ ከምኑም አልደረስኩም፣ የራሴን ሕይወት ነው መኖር እምፈልገው እያለች እንግዲህ ኤደን እየተናገረች ይገኛል። ካሌብ በዚህ ምክንያት እንግዲህ በጣም ከፍቶታል በመሀል ቤት ኤደን እንግዲህ እንደምታይዋት ነው መልሷ ካሌብን በወንድምነት በጓደኝነት እንደምትፈልገው ነው እየተናገረች ያለችው ደጋግማ እህትየዋ ደግሞ እንደዛ መሆን የለበትም መቀለድ የለብሽም በወንድሜ ፍቅር በወንድሜ ልብ መጫወት የለብሽም። በቀውነቱን ተናገሪ ወይ ከህይወቱ ውጪ፣ ወይ ከህይወቱ ግቢለት እያለቻት ነው የምትገኘውና እሷ ደግሞ ጊዜው አሁን አይደለም። አሁን ላይ የማንንም ህይወት የምጀምርበት ምንም አይነት ነገር የማደርግበት ጊዜ ላይ አይደለም። ለራሴ ጊዜ እፈልጋለሁ ነው እያለች የምትገኘው የካሌብ እህት ብህት ደግሞ እስከ መቼ ነው ቦታ ጊዜ የምጠብቂው? መጠቀሚያ ነው ያደረግሽው ወንድሜን። ኤፍሬም አልቀበልሽም ሲልሽ ነው መጠሽ ካሌብ ጋር የተለጠፍሽው። ስለዚህ ከወንድሜው ህይወት ውጪ። የወንድሜ ህይወት ያሳስበኛል፣ ይመለከተኛል፣ ያገባኛል ነው እያለች የምትገኘውና እውነታን ነው በአንድ አሁን ስለ ኤደንና ስለ የካሌብ እህት ሳወራ የካሌብ እህት አነጋገሯ በጣም ደስ የማይል አነጋገር ነው። ቃላት ወጣ አጠቃቀሟ ማለት የሆነ የተማረ ሰው አይነት አወራር አይደለም የምታወራው። የሚያገናዝብ ሰው የሚያወራው ነውር አይደለም የሚያወራው። በጣም የሚያስቀይም ቃላት ነው የተናገረቻት በጣም ከሚባለው በላይ እና ኤደንም ደግሞ ጥፋት አለባት። ጥፋቷ ምንድን ነው? ካሌብ ላይ ይህን ያል መጮ አይጠበቅባትም እህቷ ለተናገረችው ነገር። አህያውን ፈርቶ ዳውለውን የሚባል ነገር አለ። እህትየዋ ለሰደበቻት፣ እህትየዋ ከፍ ዝቅ ላረገቻት ነገር ካሌብ ላይ እንደዚህ መጮ ወይም ደግሞ ካሌብን በእህቱ ፊት እንደዚህ ማናገር አልነበረባትም። በስርዓት የተፈጠረውን ነገር ቁጭ ብለው እንዲያወሩ በእርግጥ እሱን ብቻ ለማውራት ነበር አስባይ ነበረው። ግን እህትየዋ ተከትላ መጣችና ያልሆነ ችግር ተፈጠረ። የሚያስጠላ ንግግር ተነጋገሩና ባጭሩ እንግዲህ እሷ ሁሉንም ነገር ጥላ ሄዳለች። በቃ ተውኝ፣ የራሴን ኑሮ ንንበር የራሴን ህይወት ልኑር ብላለች። እና ካሌብ ደግሞ እሷ ማጣት እንደማይፈልግ ነው እየተናገረ ያለው። ይወዳታል፣ ያፈቅራታል። እንዲህ በቀላሉ ከህይወቴ ውጣልኝ ስላለችው ወይ ደግሞ በቀኔ ስለኔ አታስብ ስላለችው አለማሰብ አይችልም። ምክንያቱም ይሄ ልጅ የያዘው ጉንፋን ሳይሆን ፍቅር ነው። ጉንፋን በሆነ በዳማ ከሴም በዝንጅብል ሻይም በምንም በምንም ብላችሁ ታጠፉታላችሁ አይደል? የሆነ ሰዓት ላይ መጥፋቱ አይቀርም ያ ጉንፋን። ፍቅር ግን እንዲህ አይደለም። በዝንጅብልም በምንም በምንም የማይቋረጥ ወይ ደግሞ የማይቆም ነገር ነው፣ ከባድ ነገር ነው። ስለዚህ አሁን እኔ እንደኔ ልናገር የምችለው ነገር ምንድን ነው? ኤደን ራሽን አዳምጪ፣ ለራስሽ ጊዜ ስጪ፣ ከራስሽ ጋር አውሪ ምናምን። ነገር ግን ካሌ በጣም እንደሚወድሽ ነው የተረዳሁት። አንቺን ስለሚወድሽ ስለሚያፈቅርሽ ላንቺ ቦታ ስላለው ከእህቱ ጋር ራሱ እየተጣላልሽ ነው የሚገኘው። የእውነቴን ነው። እና ጊዜ ጊዜና ቦታ ወስደሽ የምታፈቅሪውን ሰው ስታስቢ ስታንሰላስ፣ ልብሽ ውስጥ አስቀምጠሽ መከራሽን ከምትበይ የኤፍሬምን ትዝታዎቹን ሁሉ ድምጥማታቸውን አጥፍተሽ ድራሻቸውን አጥፍተሽ ቢያንስ ካሌብን ለመረዳት ሞክሪ። በቃ ጊዜ ስጩ። ሌላ ምንም ነገር አይደለም። አሁን አብረሹ ፍቅር ቀጢ፣ የፍቅር ጥያቄውን ተቀበ ምናምን ሳይሆን ቢያንስ ጊዜሽን ሽጩ። ወንድ ልጅ ደግሞ ለሚወዳት ለሚያፈቅራት ሴት እስከ ጥግ ድረስ ዋጋ ይከፍልላታል። የእውነቴን ነው እምልሽ አትጎጅም። የሚያፈቅርሽን ሰው ነው አብረሽው የምትኙ። የሚጎዳሽ ሰው ቢሆን ኑሮ የሚጎዳሽ ሰው አንቺ የምታፈቅሪው ሰው ተከተለች ስትሄጅ ነው፣ ለአንቺ ቦታ የሌለው ሰው ነው። ይሄ ሰው ግን ለአንቺ በጣም ትልቅ ቦታ አለው። ከእህቱ ጋር እንኳን ለአንቺ ተከራክሮ የሚጣላ የሚጨቃጨቅ ወንድ ነው እና እባክሽ ተረጁ፣ ጊዜ ስጭው። በጣም ተጎድቷል። ጥለሹ ስትሄጅ የሚገባበት ነው የጠፋውበት፣ በቃ እህትዩዋ ደግሞ እሷን ተዋት። ለእንደዚህ አይነት ሴት አትከራከር ማለት እህትዩዋ ፊት ራሱ አሳማኝ ሴት ሆነች መቅረብ አለብሽ በቃ። በእርግጥ ልቅ ልቅ የሆነ ነገር ነው የተናገረችው፣ ይቅርታ ጠይቃለች። በእርግጥ ግን አንድ የም የተተፋ ምራቅ አይዋጥ አይደለም ግን፣ በቃ ኤደን ለመረጋጋት ሞክሪ። ካሌብ የማይገባውን ነገር ነው እያደረግሻ ያለሽው ምንም በሁለታችሁ መሀል ካሌብ በቃ በጣም በቃ ማንን ያውራ ማንን ያስረዳ ሁለታችሁም ትጮሃላችሁ ክብር ክብር ትላላችሁ ሁለታችሁ ትጣላላችሁ ሁለታችሁ ትሰዳደባላችሁ በመሀል ቤት ግን ልጁን ጎዳችሁት የእውነት ሲጮ በጣም ራዊ ታዊኝ በቃ ልበድላችሁ እንዴ ሲል ሲል በጣም ነው ያሳዘኒ እና ኤደን ወደ ራስሽ ተመለሽ ራሽን ፈትሽ ራሽን እይ አጠገብሽ ያለውን ሰው ተመልከች ሌላ ፍቅር ፍቅር እያለሽ ከምትጫወች የሚወድ ሰው ጋር ብትሆኝ የተሻለ ነው ብዬ ነው ማስበው። እህትዮ ምንም ያገባት ታሪክ ስለሌለ ታያት። ዋናው የእናንተ መዋደድ ነው፣ የእናንተ መግባባት ነው። ነገ በግዷ መቀበሉ አይቀርም። በእርግጥ አዎ አንዳንዴ ወንድሟ እንዲጎዳ አትፈልግም ማለት። አጠገባችን ያለ ሰው ወንድማችን፣ ቅርብ የሆነ ሰው ሲጎዳ ጸጥ ብሎ ማየት አይቻልም። አንቺ ደግሞ ገና የኤፍሬም ፍቅር ያልወጣልሽ ገና ሌላ ታሪክ ሌላ ነገር እንደሚመጣ ነው እየገመተች ያለችው። ለዛ ነው የካሌብ በጊዜ ቦታውን እንዲ በጊዜ የራሱን ህይወት እንዲጀምር እንግዲህ እየተናገረች የሚገኘው። ሁለታቸውም የራሳቸው እውነት አላቸው፣ ግን ደግሞ ካሌብን በዚህ መሀል አትጉዱት ለማለት ነው እና ስትነጋገሩ ደግሞ ነገ አውሮ የሚያገናኛችሁ ነገ ፊትለፊት ስትተያዩ የማያሳፍራችሁን ቃል አውጡ። እኔ በህይወት የምፈራው የሚያስጠላኝ ነገር እንደው ታውቃላችሁ፣ ከሆነ ሰው ጋር በጣም ተጣልቼ ያልሆነ ቃላት ተናግሬ ወይ ተናግረውኝ አፍራለው። እኔ ሌላ ጊዜ እርቅ ይመጣል ከመጣላት በኋላ መታረቅም አለ። የምር ክፉ አትናገሩ። ክፉ ክፉ ቃል የእውነት በቃ አጥንት ድረስ ገብታ በቃ ስብርብር የምታረግ በቃ። ከምላስ ምንም ማጥ ሾክ የለውማ። ወይ ደግሞ ምላጭ አይደለም ወይ መጥረቢያ አይደለም ወይ ደግሞ ቢላዋ አይደለም። ግን ከምላሳችን የምትወጣው ቃላት አጥንታችን ሰባብራ ትጥላለች። እና እባካችሁ ክፉ ቃል አትነጋገሩ። ለሚያልፍ ቀን የማያልፍ ቃል አትናገሩ። ይህንን ነው ልል የምችለው። ኤደን ደግሞ ተረጋግተሽ አስቢ፣ ጊዜ ውሰጂበት። ከዛ በኋላ ከኤ ቢያንስ ከካሌብ ያለውን ነገር እንድታቀርቡ እንድትቀራረቡ፣ እሱም ቤቱ የጠራሽ እንድትቀራረቡ ነው፣ ጓደኝነታችሁ እንዲጨምር ጥሩ የቤተሰብ ጊዜ እንድታሳልፉ ነበር። ግን የተፈጠረውን ነገር አይታችኋል። እና ለማንኛውም ግን ይህንን ነው ልሰጥ የምችለው ሀሳብ። እስኪ እናንተ በኮሜንት ሀሳብ አስተያየታችሁን አስቀምጡ። ኤደን ምን ማድረግ አለባት በዚህ ሰዓት ብላችሁ ታስባላችሁ? ካሌብን መረዳት አለባት ወይስ የለባትም? እህትየዋ ናት ወይስ ኤደንች ትክክል ብላችሁ ታስባላችሁ? ማን ነው ጥፋተኛ? ኮሜንት ላሳውቁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩ።